ቤሉል በአዶናይ ምክንያት ታግቷል። ሄለን እንደተቀደመች አውቃለች። ለጊዜው መታገቱን እንጂ ማን እንዴት እንደታገተ ማወቅ አትፈልግም፣ ግን ማጣራቷን ማይቀር ነው። ታዲያ ዞሮ ዞሮ ናሆም ቤሉልን ያሳገተችው ሄለን ናት ብሎ አንገቷን አንቆ ይህ ልጅ ይጥፋና ካላገኘውት ሲጥ አድርጌ ገልሻለሁ እያለ አስፈራርቷታል። ሄለንም በአሁኑ ግራ ተጋብታለች። ምክንያቱም ናሆም እንደማይለቃት ብታቅም፣ ግን ቤሉልን እሷ እንዳላገተችው ግልጽ ነው። እናም ቴዲ የላከችው ሰዎች በሌላ ሰዎች እንድታገተ ቤሉል ኑንያት መንገድ ላይ እያለቀሰች ወደ ቤት እንደሄደች ነግሯታል። ታዲያ ማን ነው? እንዴት ሊታገት ቻለ? ማን ሊያግተው ነው የሚችለው? ይሄ ነገር ለእኔ የሚያሰጋኛል ብላ ለራሷም ሕይወት ሰግታለች። ምክንያቱም ሄኖክ ጋር ሰላም ጤና ይስጥልኝ። ውድ እና ተከታታዮቼ እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮ አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። አዶናይ በኑንያትና በቤሉል ግንኙነት ደስተኛ አይደለም። እናም በሁኔታው በጣም የተገረመው አዶናይ ቤሉልን የሆነ ነገር ማድረግ እንዳለበት አሰበ። እሱም ከሄለን ጋር ተስማምቶ ሊሰራ ተነጋግረው ነበረ። እናም በሰዓቱ ሄለን አዶናይን ዝም ለምን ትላቸዋለህ? ኑንያት እኮ ያንተ ናት እያለች መስመስሏን ቀጥላለች። ሄለንን አዶናይም አያምናትም። ብዙም አይደለም እምትሰራው በድብቅ የሆነ ስራ እንዳለ ቢረዳትም እውነታው ላይ ለመድረስ እያስጨነቃት ነው። እሷም አብረን እንሰራለን ብላ በጊዜው ተስማምታለች። ግን አዶናይ አብሯት ሊሰራ ሳይሆን የአባቱ ገዳይ ማንና እንዴት እንደሆነ ማጣራት ይፈልጋል። አባቱና አጎቱ የአባቱ ጓደኛ አጎቴ ብለው የሚጠራው የቤሉል አባት በአንድ አጋጣሚ ነው ሁለቱም በተመሳሳይ ሰዓት ጠፍተው የቀሩት። በስተ መጨረሻም አክስሬ ናቸው ነው የሚገኘው። ይህ ነገር ከቤት ውስጥ አንድ ጠላት እንዳለ መርቶታል። ታዲያ አዶና ይህን ነገር ማጣራት አለብኝ፣ ደግሞም አባቴን ገዳይ ፈልጌ እንደማገኘው ቃል ገብቼለታለሁ። በተደጋጋሚ አባቴ ባስታውስም ለብቻዬ ትቶኝ መሄዱ ቢያሳዝነኝም፣ ግን ደግሞ አባቴ ትቶኝ እንደማይሄድ እርግጠኛ ነኝ፣ የሆነ ሰው ነው አባቴን የቀማኝ እያለ ብዙ ጊዜ ሲብሰለሰል ኑሯል። ቤሉልም ቢሆን በአባቱ ጉዳይ አርፎ መቀመጥ አልፈለገም። ግን ደግሞ ትንሽ ልረጋጋ፣ ቆይ ሀዘኔ ይውጣልኝ ብሎ ነበር። ግን ደግሞ ያላሰበው ነገር እየተፈጠረ ነው። ኑንያት የኑንያት ምክንያት በጣም አሳስቦታል። ባየውና በሰማው ነገር በጣም ተገርሞ እና ተደንቆ ነው ያለ። ግን ኑንያትን ለብቻዋል የተዋት አልፈለገም። ኑንዬ የተሸከምሽው ነገር ቀላል እንዳልሆነ አውቃለሁኝ ግን ደግሞ እንደዚህ ሆነሽ ይህን ሁሉ ጭንቀት ተሸክመሽ እንዴት ዝም ብለሽ ልትኖር ይቻልሽን? ብሎ ጠይቋት ነበር። ኑንያትም ነገሩን በሙሉ ድብቅ አርጋ እና ሚስጥር አርጋ ራሷን ማጥፋት እንደምትፈልግ ብቻ ነገረችው። ቤሉልም በፍጹም እኔ ሁልጊዜም ቢሆን ከጎንሽ ነኝ። አሁን መድኃኒቱን ስላቋረጥሽ ለዶክተሮች ነግረን፣ ከዚያ በኋላ መድኃኒትሽን ትቀጥያለሽ። በፍጹም መሞት የለብሽም። ይህ ቀላል ነገር ነው ብሎ ለማረጋጋት ሞክሯል። ታዲያ ኑኒያትም ከእሱ ጋር ስትሆን ደስተኛ ናት ማስመሰሏ፣ አሁን ላይ ሁሉ ነገር ግልጽ ሆኖለታል፣ ለቤሉል ከአዶናይ ጋር ምንም እንደሌላትና እያስመሰለች እንደሆነ ሄለን ወይም ደግሞ ኤልሻዳይ ከእሱ ጋር እንዳይሆኑ ፍላጎት ስላላቸው ነበር። ታዲያ ቤሉል ሁሉንም ነገር ካወቀ በኋላ እኛ ቤት እየተፈጠረ ያለው ነገር ባይገባኝም፣ ግን የሆነ ሰው ከኔ እንዲርቂ በተደጋጋሚ እንዳስጠነቀቀሽ ግልጽ ነው ብሏታል። ኤልሻዳይ ከቤሉልም ሆነ ከአዶናይ እንድትረቅ ትልፈልጋለች። ለዛም ነው ምስጢሯን አውጥታ የምታወራባት ያለች። ሁሉንም ነገር ለሁሉም ሰው ማውራት ትፈልጋለች። እናቷ ግን በተደጋጋሚ ኤልሹ ይህን ነገር ካወጣሽ እገልሻለሁ ብላ አስጠንቅቃት ነበር። ግን ደግሞ አሁን የኑኑያት ጉዳይ እየተፈታ ይገኛል። የኤልሹ ትልቅ ችግር አለ። ትምህርት ካቋረጠች በጣም ረጅም ጊዜ ሆኗታል። ታዲያ ገንዘብ የሚሰጠው ልጅ እያስፈራራት ይገኛል። ገንዘብ ካልሰጠሽኝ ትምህርት ቤት እንደማትሄጂ እና ትምህርት ቤት ነው መሄደው እያልሽ የምትዩበትን ቦታ ለቤተሰቦች ካሳወቅኩ ምን እንደሚፈጠር አንቺ ራስሽ መገመት አይከብድሽም ይላታል። እና የምትውለው ቦታ አሉባልታ ቦታና ሱስን ተጠየት ተጠቀመች እንደምትውል በተደጋጋሚ ደግሞ እየነገራት ነው። ያን ነገር እሷ ብታውቀውም ደግሞ አንድ ቀን ለቤተሰብ ይናገራል ብላ ፍርሃት አለባት። በዛሬው ግን ሄለን በኑንያት ሚስጥር ማውጣት ምክንያት ኤልሹ፣ ምን እያደረግሽ ነው አንቺ ልጅ ግን ያምሻል? ጤነኛ አይደለሽም። እንዴት ነው ሚስጥር የሆነውን ነገር አውጥተሽ በአደባባይ የምዘሪው? ማን ፈቅዶልሽ ነው ለቤሉል የነገርሽው? ብላት ጠይቃት ነበር። ኤልሹም ወንድሜን እኮ እያማለለችው ነው፣ እሱ ሳይወዳት አይቀርም፣ ከሱ ጋር መሆን ይፈልጋል ስለዚህ ወንድሜ የመጠበቅ ግዴታዬ ነው። ዛሬ እኔ እናሱ መጠባበቅ አለብን። አባቴ እንደሆነ በህይወት የለም ድጋሚ አይመጣም ብላ ለሄለን ማስረዳት ጀመረች። ሄለንም በሄልሹ ንግግር በጣም ብትናደድም፣ ነገ በጠዋት ተዘጋጂ፣ ልብስሽንም ሁሉንም አዘጋጅተሽ መተኛት አለብሽ። ጠዋት በጠዋት ራሴ ትምህርት ቤት ድረስ አደርስሻለሁ አለው የተፈጠረውን ነገርና ሰሞኑን ከትምህርት ቤት ለምን ተቀረሽም ለአስተማሪዎችሽ እኔ ያስረዳቸዋለሁ። እና ከዚህ በላይ እዚህ ቤት ከቆየሽ ነገሮችን በሙሉ ታበላሽብኛለሽ። መበላሸት ብቻ አይደለም ትደፍኛለሽ፣ አቃጥለሽ እያለቻት ነበር። የልሹም ባደረገችው ነገር ደስተኛ ብትሆንም እናቷ ለምን እንደተናደደች እና ለምን ድብቅ እንዲሆንላት እንደፈለገች ባይገባትም ነገሩ አወዛቅቧታል። ሄለንም ከዚህ በላይ የልሹ በዚህ ጉዳይ ላይ የምትሄድ ከሆነ ነገሮች በሙሉ ተበላሽተው ሁሉ ነገር ይፋ ሆኖ እኔ ነገሮች ይበላሹብኛል፣ ስራያ በሙሉ ገደል ይገባል፣ እያለች ፈርታለች። አሁንም ቢሆን ነገሮች እየተበላሹና ስራዋ ገደል እየገባ ነው። ምክንያቱም ቤሉል የታገተው በአዶናይ ምክንያት ቢሆንም ናሆም የሚያውቀው ግን ሄለን እንዳሳገተችው ነው። ለምን ከዚህ በፊት ሄለንና ቴዲ በአንድ ቁጭ ብሎ ስላየ አዶናይ ያንን ነገር ተጠቅሞ ሳይሆን በእርግጥ እሱ የራሱ ጉዳይ ቢሆንም ቤሉልን ሊያሳክተው የቻለው ግን ደግሞ ለናሆም ግልጽ ብሎ የታየው ነገር ቤሉል ከአናቱ ጋር ወይም ደግሞ ከሄለን ጋር ያለው ቅርርብነት አሁን ላይ ሻክሯል። ምክንያቱም ሄለን ለገንዘብ እንደቀረበችው አባቱን እና ከዚህ በኋላ ለእሱም እንዳማታስፈልገው ንብረቱን ለመውረስ እንደሆነ ጠንቅቆ ነግሮታል። እሱም አዎ ልክ ነህ አጎቴ። እንዴት ነው ይሄ ነገር ሊገለጽልኝ ያልቻለው? እስከ ዛሬም ስትጫወትብን ኖራለች እያለ ነበር። ታዲያ ይሄን እየተብሰለሰለ ባለበት ሰዓት የኑኑ ዊያቱን ጉዳይ ወደ ሆስፒታል ሄዶ ነበር ማጣራት የፈለገው። እሱ ያሰበው በእርግጥ ኑንያት እንደተመረዘች ነበረ ግን ደግሞ መድኃኒት ስላቋረጠች ድጋሚ የተመርምራ መድኃኒት የሚቀየር ከሆነ እንደገናም ደግሞ የህመም ስሜት ስለሌለው በድጋሚ እንድትመረመር ለማወቅ ነበር ውጤቱን። እዛ ሲደርስ ግን የተፈጠረውም ነገር ማመን ነበር የከበደው። ምንም ያልታመመች ልጅና ምንም አይነት በሽታ የሌለባትን ልጅ ታማሚ ነች ብለው በጣም ብዙ መድኃኒት እንደሰጠቻት ያንንም መድኃኒት ካቋረጠች እንደምትሞት አስጠንቅቃ ነበረ። ሄለን ይህን ያደረገችው የራሷ ሴራ ውስጥ እንድትገባላት ነው። መሲ ሁሉንም ነገር ስለምታውቅ በቤተሰቦቿ ለማጥመድና ኑንያትን ወጥመዷ ውስጥ ካስገባች በኋላ አሁን ላይ መሲም ማስፈራሪያ ልታደርጋት ነበረ። መሲም በራሷ በኩል ቴዲን አግኝታ አውርተዋለች ከቴዲ ጋር መግባባት ቢከብዳቸውም ግን ቴዲ መሲን በሊያሳምናት ሞክሯል። በዚህ በፊት በቴክስት በተደጋጋሚ ቃል ገብታለታለች ማንም ምንም ብሆን ከጎኑ እንድትቆም ቃል ገብታለች። እሷም በቃሏ መሰረት አሁን ላይ ሄለንን ምጥላት ከቴዲ ጋር በመሆን ነው በማለት ነው አብራ ምሰራው። ግን ቴዲ አሁንም ቢሆን ሄለንን ከማገዝ ወደ ኋላ አለም። ምክንያቱም ቴዲ ጋር ደውላ አዶናይን ከማገቱ በፊት ቤሉልን እሷን እንዳሳግተው ነበር የጠየቀችው። እሱም በዚህ ነገር ተስማምቶ ለሰዎች ደውሎ ነግሮ ነበር፣ ግን አልተሳካለትም። ቀድሞ ቤሉል አሳግቶታል። እናም መሲ ከቴዲ ጋር ተስማምታለች፣ ከእሱ ጋር አብራ ልትሰራ እና እሷን ለመጣል ከቴዲ ጎን መቆም እንዳለባት ተስማምተዋል። ይህ ነገር መጨረሻው ቢያስፈራም ታዱንም በጣም አስጨንቋታል። ሄለን ከባድ ሰው እንደሆነች ግልጽ ነው። እናም አንድ ቀን ያወቀች ቀን ሁሉንም ቤተሰብ እንደምትጨርሰው የታወቀ ነው። እና መሲ እነዚህ ሰዎች ጋ ባትቀርቢ ደስ ይለኛል፣ ግን ደግሞ ካልሽ ራስሽን ጠብቀሽ ተጠንቅቀሽ ብትሰሪ ጥሩ ነው ብላም አስጠንቅቃታለች። መሲም አይ ከዚህ በኋላ ከጎኔ የሚቆምልኝ ሰው ካለ እሷን አሸንፋታለሁ። አንድ ቀን ሁሉንም ነገር ዘረግፈዋለሁ ብላለች። ቤሉል ታዲያ ምርመራ ውጤቱን ካወቀ በኋላ በጣም ነበር የተናደደው። ለምን እንዴት እንደዚህ ሊሆን ቻለ? በሰው ሕይወት ላይ ማን ነው የሚቀልድ ያለው፣ ይህን ነገር ማን ነው እንደዚህ ያደረገው? እያለ እየተናደደ እየሮጠ በመንገድ ላይ ምክንያቱም ከኋላ ተከትላ እባክህ ቤሉ ተረጋጋ። ይህ ነገር አረጋግጠኛ ባንሆንም እንኳን ዝም ማለት አለብን። እንደዚህ በንዴት ሳይሆን በብልሃት ነው ነገሩን ማጣራት ያለብን። እባክህን ዝም በል እያለችው ነበረ። ቤሎል ግን በፍጹም ይሄን ነገር ቤት እጄ ማን እንደዚህ እንዳደረገ እና ማን በሰው ህይወት ላይ እንደሚጫወት ማወቅ አለብኝ። ከዛ በኋላ ምን ማድረግ እንዳለብኝ እኔ አውቃለው እያለ በጣም እየተናደደ ወደ ቤት እየሮጠ ነበር። ግን ደግሞ ያልጠበቁት ነገር ተፈጠረ። ኑንያት ከኋላ እየተከተለችው ድንገት ከፊት መኪናው መጥቶ አግቶ አፍነወት ከወሰዱት በኋላ ኑንያት ብትጮኸም ሆነ ብሪ ብትል ማንም ሊያትም ሊደርስላትም አልቻለም። ታዲያ ቤሉል መታገቱን ወደ ቤት ሂዳ ለመናገር ስትሮጥ ነበረ። እቤት ስገባም ያገኘችው ናሆምን ስለነበረ ለናሆምም ቤልን አፍነው አግተው ወስደውታል ብላ እያለቀሰች መናገር ጀመረች። ናሆምም ምንም ሳያንገራገርና ማን ነው እንዴት ነው ሳይል ቀጥ ብሎ የሄደው ወደ ሄለን ነበር። ምክንያቱም የዚህን ሴራ ምሰራው ሄለንና ሄለን ብቻ ናት እዚያ ቤት ቤሉልንም ሆነ ሌላ ሰውን የሚያሳግድ ሰው የለም። ሄለን ግን በጣም በተደጋጋሚ ሴራ ስትሰራ እና ሰዎችን በመዋሸት ብዙ ነገር ጥፋት እንዳለባት ከጀርባ የምትሰራውን ስራ በሙሉ ስለሚያውቅ በሰዓቱ እሷ ናት የታየችው። በሌላ በኩል ሄለን እጮኛ ናት ብላ ያመጣችውን የቤሉልን እጮኛ ከመኝታ ቤቱ ሄዳ እንድትቀመጥ ባየች ጊዜ እሷም ወደ አልጋ ላይ አረፍ ስትል ነበር። ጃኬቱን ተንተርሳ የሆነ ነገር ሲቆረቆራት ኪሱ ውስጥ መፈተሽ ጀመረች። ኪሱ ውስጥ መፈተሽ ሲጀምርም የሄለን ጌጥ ተገኝቷል። የተገኘውን ቤሎል ኪስ ውስጥ ነው። እሷም እንደዚህ እንደገፋህኝ አትቀርም ቀርም ሚስጥርህን አውጥቼ አዋርዳሃለሁ ብላ ምንም ሳታስብ ወደዛ ወደዚ ሳጥል ጌጡን እንዳገኘችው እና ያገኘችውን ቤሎል ኪስ ውስጥ እንደሆነ ለመናገር ወደ እነሱ አምርታለች። ከሄደች በኋላ ማንም ሰው ሊያምናት አልቻለም። በተለይ ኤልሹ እንዴት ወንድሜን እንዴት ያለሽ አሁንስ? አበዛሽው፣ በማይመጣው ሰው መተሽ ይብኛል። አርፈች ትጠቀመጭ እንደው ተቀመጪ፣ አለበለዛ ጸብሽ ከኔ ነው እያለች ኤልሹ መሮ መናደር ጀመረች በፊት ትምህርት ቤት አልሄድም አሞኛል ብላ የነበረችው ሴት ስለ ቤሉል መጥፎ ነገር ሲወራ ግን አላስጃላትም። ታዱ በሰዓቱ አንቺ ሴትዮ ዓላማሽ የዚህን ቤተሰብ ማበጣበጥ ነው እንዴ ለምን አርፈሽ አትቀመጭም ብላ ነበር ሄለንም ተደርባ ታዱ በመሀል ምንም መግባት የለብሽም አንቺን አይመለከትም ይሄ ነገር ይህ የቤተሰብ ጉዳይ ነው ከቻልሽ በሩን ከፍተሽ ውጭ ልኝ ብላ አስጠንቅቃታለች ታዱም ዝም ብላ በማዳመጥ ነበረች። እናም ልጅቷ አዎ ቤሉል ኪስ ውስጥ ነው ያገኘሁት፣ እሱ ነው የሰረቀሽ። ለምን ሰረቀች? እንዴትስ ሊሰርቅች ቻለ? እያለች አሁንም ፍጥጥ ብላ ከኪስ ውስጥ እንዳገኘችው ትናገራለች። ሄለንም ግራ በመጋባት እንዴት ቤሉል ሊሰርቀኝ ይችላል እያለች ነበረ እና ሁሉም ተወዛግበዋል። ኤልሱ መጮኋን አላቆመችም። ታዱም ቢሆን አረባክሽ ዝም በይ እናትና ልጅ ልታጣይ ነው ትላለች። ሄለን ግራ ገብቷታል። እንዴት አድርጎት የማያውቀውን የሚል ጥያቄ ፈጥሮባታል። ታዲያ ሁሉም ውዝግብ ውስጥ ገብተዋል። እሷም ቆይ ለብቻች ለውራሽ ነበር ያለቻት። ሄለንም ልጅቷን ይዛ ወደ ክፍሉ ነበር ይዛ የሄደችው። ሄለንም እንዴት ሊፈጠር ቻለ? አንቺ ልጅ ፈጥረሽ እያወራሽ ነው እንዴ? ወይስ ደግሞ አንቺ ሰርቀሽኝ ነው ብላ ነገረቻት። እሷም አይ ካላመናችሁ የራሳችሁ ጉዳይ፣ ከዚህ በኋላ ምንም እንድትሉኝ አልፈለግም። እኔ እንግዲህ ያየሁትንና ያገኘሁትን ነገር ነው የሰጠውች። ጌጡ ያንቺ ከሆነ እንግዲህ የሰረቀሽ ልጅሽ ነው፣ ልጅሽ ደግሞ ለምን እንደሰረቀሽ ራስሽ መርምረሽ ድረሽበት ብላ በስተመጨረሻም ተናገረኝ። ከዛ በኋላ ግን ማንም ሰው እንዲናገራትም ሆነ ማንም ሰው እንዲጠይቃት አልፈቀደችላቸውም። በዛ መሀል ነበር ናሆም እየተናደደ ወደ መኝታ ቤቷ የመጣው። እሱም ልጁን የታባች ነው ያረግሽው ብሎ አንገቷን አንቆ ሲጥል ያደርጋት ነበረ። እሷም ነገሩ ስላልገባት ቤሉልን አሁኑኑ አስፈችው አንቺ ነሽ ያሳገትሽው እያለ ይታገላታል። እሷም እባክህ ለቀቀኝ እያለች ብትፍጨረጨር እሱ ግን ሊለቃት አልቻለም። ታዲያ ናሆም አሁኑኑ ይሄ ልጅ ካልተፈታ እመኝኝ፣ እገልሻለሁ ብሎ እያስፈራራት ነበር። የዛሬው በዚህ ያልቃል። ቀጣይ እንገናኝ።